ክብርና ምን ያህል የመጥላት ደረጃችን ምን ያህል ነው የሚለውንም የምናየው ነገር ነው፣ እና የሰው ልጅም ክፋት፣ ጥሩነት፣ መልካምነት የምናይበት ነው ማለት ነው። አሁን ሀናም ላይ ያለው ነገር እንደዛ ነው። ሀና እንግዲህ ዳጊ ይወዳታል ማለት ነው። በጣም ይወዳታል እና የዳጊ እናትና እህት ደግሞ እሷን በጣም ነው የሚጠሏት፣ አይወዷትም ሁሌም ያሰቃዩዋታል። በቃ በጣም ነው የሚያስቸግሯት፣ እና ስራዋን ራሱም መስራት አልቻለችም። በዚህ ምክንያት እንግዲህ ሁሌ ሲያሰቃዩዋት፣ ሁሌ የሆነ ነገር ሲያደርጓት፣ ሁሌ ሲያስቸግሯት አትናገርም ነበር አባትየውና ዳጊ። ዳጊ ደግሞ ይህን ነገር አያቁም ነበረ። እህቱና እናትየዋ የሚያደርሱባትም በደል እሱ በጭራሽ አያውቅም ነበረ። አሁን ግን ሀና በጣም ምርር ሲላት ይሄዳለሁ ብላ ከዛ ለአባትየው ተናገረች። ያለውን ነገር የሚያደርጓትንም ነገር ሁሉ ተናገረች ማለት ነው። እና ከዛም አባትየውም ለሚስቱ ለምንድን ነው እንደዚህ የምታደርጓት? እሷን እሷም እኮ እናትና አባት አላት። እዚህ ተቀጥራ ዝቅ ብላ ስለምትሰራ ነው ወይ? ለምንድን ነው? በጣም ነውር ስራ ነው የሰራችሁት አንቺና ልጅሽ። ልጅሽ ልጅ ስለሆነች ነው ትንሽም ስለሆነች ነው። አንቺ ግን ትልቅ ሴት ነች፣ ትልቅ ሰው ነሽ። ለምንድ ነው ባህና ላይ ሁሉ ግፍ የምታደርሱት? እኔ አፍሬባችኋለሁ በእናንተ ሲላት፣ እናትየዋም እንግዲህ አይ እኔ እንደዛ አስቤ ያልነበረም በጣም ይቅርታ ምናምን ትለዋለች። ቅርታ ተጠይቀዋለች። ሁለተኛ ግን እንደዚህ አይነት ነገር እንዳይለመዳችሁ ይልና አባትየውም እኔ ለሀያ ቀን ፊልድ ወጣለውኝ ብሎ ሲላት፣ አንተ ሽማግሌ የምታድናት ይመስል አንተ አንተ ሽማግሌ የምታድናት ይመስል ቆይ እንደዚህ እንዴት አድርጋ ብታሳምነህ ነው እንደዚህ ጠበቃ የሆንካት ትላለች። እቃስ ብላ ማለት ነው እሱ ሳይሰማት ሰማት። ከዛ ምን ሲላት፣ አይ አይደለም ለምን ለሀያ ቀን ትሄዳለህ ፊልድ ይሄ መርዶ ማለት ነው ትለዋለች። አውቃ ማለት ነው እሷ ከሌላ ጋር እየማገጠች ነው ግን እሱ ፊልድ ሄዳለሁ ያላትም አውቆ ሊሰልላት ስለፈለገ ነው ማለት ነው አባትየው። ይሄ በቀጣይ ክፍል የምናስተላልፈው የምናቀርበው ነው የሚሆነው። እና በጣም በሚገርምና በሚያሳዝን ሁኔታ ልጅቷን ሀናን ማለት ነው እንዳትሰራ እያረጓት ነው ያሉት አሁን አባትየው። ሄዳለሁ ፊልድ ባለበት ሰዓት ሀናን ለማባረር ነው እሱ አይፈለገችው ማለት ነው። ከልጅቷ ጋር ከሴቷ ልጅ ጋራ በጣም እየተመካከሩ ነው ያሉት፣ እሱ ሲሄድ እንዲናረጋታለን እንዲናረጋታለን እናሰቃያታለን ያሉ እያወሩ ነው ያሉት ማለት ነው። ዳግም ለአባቴ ነግረሻዋል ያለውን ችግር ለእኔ ለምንድን ነው ማትነግሪኝ አላት ማለት ነው። አይ ለአባት እኮ አሁን እኮ እናትህም ማታሰቃየኝም፣ እህትህ ማታሰቃየኝም፣ ለአባቴ ያለውን ነገር ነግሬው አባት በቃ ከዚህ በኋላ ምንም ነገር አያደርጉሽም እንደፈለግሽ መሆን ትችያለሽ ቤት ውስጥ ብሎኛል፣ አባት ብላ ስትለው ለዳግም፣ ዳግም ደግሞ እውነት አባዬ እንደዚህ ያለሽ? ውሸትሽን ነው፣ እየዋሸሽ ነው አባዬ እንደዚህ ያለሽ፣ ብሎ ሲላት፣ እንዴ እናትን እኮ አደለም ያልኩት፣ አባትህን ነው አባት እኮ ጥሩ ሰው ነው፣ ትለዋለች ለዳግ ማለት ነው። ከዚ በኋላ ቆይ ምንድን ነው የአንቺና የእናቴ ጥላቻ? ምን ምንድን ነው እንደዚህ ይህና እንደዚህ እንትን ያላችሁበት ምክንያት ምንድነው? እሱ ይላታል ማለት ነው። ከዛ በኋላ እንዴ አንተ ቆይ ይሄንን ልትጠይቀኝ ነው እንዴ አንተ ከስራ ጠርተህ ያመጣኸኝ ምናምን ብላ እናትየዋና እህቱ ያደረጉት ያደረጓትን ለዳግም መናገር አልፈለገችም። እሷ ዳግም እንዲያውቅ አልፈለገችም። ግን ለአባትየው ተናግራለች። ያው አባትየውም እንትን እንደመከራቸውና እንደተቆጣቸው ነው ያው እሱ ስራ ስለሚሄድ ብዙ ጊዜ ወደ ስራ ነው የሚውለው። እና ዋናው ያው ከሴቶቹ ጋር አይደለ ቤት የሚውሉት የቤት ሰራተኞች። ስለዚህ ከሴቶቹ ጋር ካልተስማሙ ወንዱ ቢቆጣ ወንዱን ትንቢል የባሰሳት ውስጥ መግባት ነው። ምክንያቱም ወንዶች ብዙ ጊዜ ስራ ነው የሚውሉት ቤት አይውሉም። አብዛኛውን ሰዓት ብዙ ጊዜያቸውን ሴቶች ናቸው ቤት ውስጥ የሚውሉት እና በዛ ሰዓት ያቺ ሰራተኛ ከነሱ ጋር ካልተስማማች ከሴትዮዋ ጋር ካልተስማማች በጣም አደጋ ነው ማለት ነው። በተለይ ደግሞ እንደዚህ አባትየው የሚቆጣ ከሆነ ሚስቱን ለሰራተኛዋ ተው እንደዚህ የሚል ከሆነ አደጋ ነው የባሰ ምክንያቱም እሱ በሌለ ሰዓት ይችን ሰራተኛዋን ሊያሰቃዩዋት ይችላሉ። በጣም እንትን ሊሏት ይችላሉ። እሷ ደግሞ ሀና ደግሞ አትናገርም። በቃ ሁሉን ነገር በትግስት ነው የምታልፈው ምክንያቱም አንደኛ እንዲጣሉ እነሱ አትፈልግም በእሷ ምክንያት። ሁለተኛ ዳግም ታፈቅረዋለች። ዳግም እኔ ለወጣ ነው ስራ ልለቅ ነው ስትለው ካነገርሽን ብሎ ሙጠኛ አድርጎ ይዛታል ማለት ነው። እሷ ደግሞ የእነሱን እንትን የሚያደርሱባትን ነገር ሁሉ መናገር አልፈለገችም ባጭሩ ማለት ነው። እና በጣም ምንትል በቃ እናትየዋ እና ልጅቷ በጣም ከባዶች ናቸው። በሃና ላይ የሚያደርጉት ነገር የሚሰሩት ስራ በጣም በጣም በቃ በጣም እኔ እንጃ። እና በጣም አስቸጋሪ ሰዎች ናቸው ሁለቱ። ብቻ ግን እንደው እንደዚህ አይነት ሰው አለ ግን፣ እንደዚህ አይነት አስሮች ግን ውይ ውይ ውይ፣ በጣም ከባድ ነው። እውነት አይደለም ብዙ ጊዜ ለመቆየት ቀርቶ አንድ ቀን ለማደር ራሱ ይከብዳል እኮ የሆነ ጭቅጭቅ ያለበት ቤት፣ እንደዚህ በጣም ከባድ ነው። አንድ ቀን ለማደር ራሱ ማለት ነው። ከጎራት አመታት ለማስቆጠር ቀርቶ አንድ ቀን በቃ። ሰላም ከምንም በላይ ስራ ቢበዛ ራሱ ሰላም ካለ ፍቅር ካለ ስራውም በቃ፣ ጊዜውም ሳይታወቅ ነው የሚሄደው ማለት ነው። የሆነ ጭቅጭቅ ነገር ካለ የሆነ ነገር ካለ ግን አንዷ ቀን ራሱ እንደስ ቀን ነው የምትሆነው። ቶሎ አይመሽ ምናምን ነገር እና አሁን እነሱም ሀናም በጣም በቃ ትዕግስተኛ ናት፣ ቻይናት ምንም ቢያደርጓት ሁሉን ነገር ችላ ነው እነሱን እንትን የምትላቸው ማለት ነው። እና በጣም አስቸጋሪ ከባድ የሆነ ነገር ነው። ግን ከእንደነዚህ አይነት ክፉ ሰዎች ፈጣሪ ይጠብቀን ሆነ ጉዶቼ እንግዲህ ሀሳብ አስተያየትም ካላችሁ ኮመንት ስር ማስቀመጣችሁን አትርሱ። እስኪ ምን ያሎቻችን ጥሮች ነን፣ ምን ያሎቻችንስ መጥፎዎች ነን የሚለውን ራሳችንን በዚህ ድራማ ውስጥ መፈተሽ እንችላለን ማለት ነው። ምንጊዜም ሰው ክፉ ያድርግባችሁ እንጂ እናንተ ክፉ አታድርጉ ለሰው ማለት ነው። ለልጅም ነው የሚተርፈው እንደዚህ አይነት ክፋት ለልጅም ነው የሚተርፈው። ስለዚህ ክፋት ከማድረግ ይልቅ ጥሩ ነገር ማድረግን ብንመርጥ የተሻለ ነው። እስቲ የተሰማችሁን ያላችሁን፣ አስተያየት ይሄ ይጨመር ይሄ ይቀነስ የምትሉትም ነገር ካለ ኮመንት ስር ማስቀመጫችሁን አትዘንጉ። በሌላው ደግሞ በቀጣይ ክፍል ደግሞ ይዘንላችሁ የምንቀርብ ነው የሚሆነው። አባትየው ፊልድ ይወጣል ወይ ሳይወጣም የሚለውን በቀጣይ ክፍል ይዘንላችሁ የምንቀርብ ነው የሚሆነው። እንግዲህ እንደምታውቁት እንደሰማነው ከሆነ ለሀያ ቀን ነው ፊት ልወጣለሁ ያላት ማለት ነው። እና ሀናንም እንዳትናገሪያት ሁለተኛ ሀናን ምንም ነገር እንዳትሏት ብሎ ስላላት እሷም እየዛተች ነበር ማለት ነው። እስቲ ታስጥላታለህ አንተ ቤት ቁጭ ብለህ ታድናታለህ፣ እስቲ እናያለን እያለች እየፎከረች ነው ያለችው እናትየዋ። በቀጣይ ክፍል ደግሞ ምን ይሆናል እውነት ሀናን ከዚያ ቤት ያሰጧታል፣ ያሰቃያታል ወይስ አባትየውስ ፊልድ ይሄዳል ወይስ አይሄድም ፊልድ ይሄዳለው ብሎ እሷን ሊሰልላት ነው ወይስ አይደለም የሚለውን አብረን ቀጣዩን ክፍል የምናይ ነው የሚሆነው። እስከ መጨረሻው ድረስ አብራችሁ ካላችሁም ብዙ የምትሰሟቸው የምትከታተሏቸው ይኖራሉ ማለት ነው። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። ሁሌም የምለቃቸው አዳዲስ ቪዲዮዎች በፍጥነት ወደ እናንተ እንዲደርስ ከፈለጋችሁ የደውል ምልክቷን ማጥቆራችሁን አትዘንጉ። ማሰብ አስተያየታችሁንም ኮመንት ስር አስቀምጡ። በቻልኩት መጠን ለመመለስ ሞክራለሁ። እንዲሁም ደግሞ ሼር ማድረግ የምትችሉ ሼር አድርጉ፣ ለሁሉም እንዲደርስ ማለት ነው። በጣም አስተማሪ ድራማ ነው። ስንቶቻችን ነን መልካም ነገር የምናደርገው ስንቶቻችን ነን ክፉ ነገር የምናደርገው የሚለውን የምናይበት ድራማ ነው እና በእንግዲህ በዚሁ በሀገራችን የሚሆን በማንኛውም ቦታ የሚደረጉ የምናስተውላቸው ናቸው። አብዛኞቹ በድራማ መልክ የሚተላለፉት እና ይህም ራሳችንን እንድንገምት ይሆናል ማለት ነው ወይም ልጃችን እንደዚህ ለሰራተኝነት የገባች ልትኖር ትችላለች ና ምን እንግልት፣ ምን ያህል እንትን እንዳለውም የምናይበት ነው የሚሆነው። ለዛሬ እንግዲህ እዤ የቀረብኩት ይህንን ይመስላል ማለት ነው። በቀጣይ ክፍል በአዲስ ርዕሰ ጉዳይ እስከምንገናኝ ድረስ፣ በአዲሱ ክፍል ማለት ነው፣ በቀጣይ ክፍል እስከምንገናኝ፣ ቸርን ቆይ እያልኩኝ እዚህ ላይ እሰነባበታችኋለሁ ማለት ነው። እናንተም ላይክ፣ ሼር ናት ዘንጉ? ሀገራችንን ሰላም ያድርግልን፣ ኢትዮጵያን ሰላም ያደርግልን፣ ሕዝቦቿን ይጠብቅልን። ሁላችሁም በያላችሁበት ሰላማችሁ ብዝ ተተረፍረፍ እያለ ይሁን፣ ያሰባችሁት ሁሉ የሚሰምርበት ይሁንላችሁ እያልኩኝ እዚህ ላይ ይሰናበታችኋለሁ። ባይ ባይ።